የአሰላ ከተማ ነዋሪዎች ከዚህ ቀደም ለብዙ አመታት በንጹህ መጠጥ ውሃ አቅርቦት ችግር ሲፈተኑ ቆይተዋል። የከተማ ነዋሪዎች በወራት ውስጥ አንድ ጊዜ ንጹህ የመጠጥ ውሃ ማግኘት የማይታሰብ ነበር ይላሉ። ችግሩን በዘላቂነት ለመፍታት በከተማ አስተዳደር እና በኦሮሚያ ክልል መንግስት በተወሰደው እርምጃ ውጤት መጥቷል። ይህም ህዝቡን ከእንግልትና አላስፈላጊ ወጪ መታደግ ችሏል። በቃ ምን ልበልክ? ቃላቶች ለመግለጽ ያቅተኛ ለአመታት ውሃ በጣም ስንቸገር ነበር ቢያንስ ከአንድ አመት ወዲህ ግን በጣም ጥሩ ነው። ወጪም ስንዳረግ ነበር ቢያንስ አንድ ጃሪካን በሀያ ብር በሰላሳ ብር ነው የምታስቀዳው፣ ባጃጅ ወይ ጋሪ ምናምን። አሁን ግን ቤት በፈለገ ሰዓት ትቀዳለህ፣ የፈለገን ያህል እንደፈለገ መጠቀም ትችላለህ። መጠኑ ያነሰ ነው፣ ህብረተሰቡ ጋር አብሮ አይመጣጠንም ካለው ህዝብ ብዛት ጋር። ይሄ በጣም ችግር ውስጥ ነበረች አሰላ ማለት ነው። በአሁኑ ጊዜ ግን ያለው የውሃ መጠን አቅሙ ማስተካከል ብቻ ከሚቀር በስተቀር በጣም ቆንጆ ነገር ነው ያለው። በአሁኑ ጊዜ እኔ አሁን ባለሁበት አካባቢ ውሃ ጠፍቶ አቅም እኔ ጋር አሁን አልፎ አልፎ ወይም ሲስተም ሲበላሽ ሲሰበር መስመሩ ውሃ ኃይል ስላለው ይሰበራል። ሲሰበር ያንን ከሆነ በስተቀር ውሃ እናገኛለን ባይነው መታጅሮ ወጂ ወሊንገኝ ሰረት ቀደም ሲል የነበረው የውሃ አቅርቦት ከህዝብ ቁጥሩ ጋር የሚመጣጠን ስላልነበር እጅግ ከፍተኛ ችግር ነበር። ይሁን እንጂ የክልሉ መንግስት ህዝብን በማሳተፍ በሰራው ስራ አሁን ላይ የውሃ ችግራችን ተቀርፏል። የነዋሪዎቿ ቁጥር ከጊዜ ወደ ጊዜ እየጨመረ ከመምጣቱ ጋር ተያይዞ እድገቱን የሚመጥን የንጹህ መጠጥ ውሃ አቅርቦት ማዘጋጀት የግድ ይላል። ይህንን መሰረት በማድረግም ከአንድ አመት በፊት ከአንድ ነጥብ አምስት ቢሊዮን ብር በላይ በሆነ ወጪ የተገነባው የከተማዋ የውሃ ፕሮጀክት አገልግሎት መስጠት መጀመሩ ለህዝቡ እፎይታን የሚሰጥ ሆነዋል እውነት ለመናገር ከዚህ ቀደም የነበረው የአሰላ ከተማ የውሃ አቅርቦት በጣም አስቸጋሪ ነው። የአሰላ ከተማ ነዋሪ ለብዙ ዓመታት የንጹህ መጠጥ ውሃ ሳያገኝ በችግር ውስጥ ነው የነበረው። የክልሉ መንግስትም ይህን ችግር በመረዳት ከ14 ቢሊየን ብር በላይ ወጪ በማድረግ ትልቅ የውሃ ፕሮጀክት ገንብቶ ለአገልግሎት አብቅቷል። አሁን ውሃው 24 ሰዓት ይቀርባል። የመብራት መቆራረጥና ሌሎች ድንገተኛ ችግር ካልገጠመን በስተቀር ውሃ አይቋረጥም። እስከ 20ሺ ሜትሪክ ኪዩብ ውሃ ወደ ከተማዋ ገፍተን ስለምናስገባ በጣም በቂዋ ነው ያለው። ከናፍጋ ዳ ይችዳ መተመጋላ ሰላቲፍ የተሰራው የንጹህ መጠጥ ውሃ ፕሮጀክት የከተማዋን የአመታት ጥያቄ ከመመለስ ባሻገር የቀጣይ 30 ዓመት የአገልግሎት ዘመንን ከግምት እያስገባ ስራ ነው ይላል የከተማ አስተዳደሩም። በተለይም ከተሞችን ለነዋሪዎች ምቹ ከማድረግም በተጨማሪ ዘመናዊ እንዲሆኑ በማሰብ ከተጀመረው የኮሪደር ልማት ስራ ጋር እንዲተሳሰር እየተሰራ ነው። አሁን ይሄኛው ፕሮጀክት ከተጠናቀቀ ወዲህ የመጠጥ ውሃ ችግር ተፈቷል የምል አቋም ነው ያለን። ቀጥታ ይሄኛው ፕሮጀክት ያመጣና ከተማ ያስገባና ለአቅርቦት ነው። ሌሎች መስመሮችን በየቤቶቹ በየድርጅቶቹ የሚሄዱትን የማገናኘቱ ከተማ አስተዳደሩ ነው ማለት ነው በፊት የነበሩ መስመሮችም አሉ ና ከዛ መስመር ጋር አገናኝቶ ለህዝቡ የመጠጥ ውሃ ማቅረብ ነው ከተማ የሚጠበቅበት እሱን እያደረግ ነው ከባለፈው አመት ጀምሮ በስፋት እዛ ላይ እየሰራ ነው ና ብዙ ቦታዎች ላይ ችግር ነበር መጀመሪያ አካባቢ እና አሁን ከተወሰኑ ጥቂት ቦታዎች በስተቀር አብዛኞቹ ላይ ማድረስ ይችለናል ማለት ነው ከተማችን ላይ ሰፊ እንቅስቃሴ ሰፊ ለውጥ የሚታይበት እና መጠጥ ውሃ አቅርቦቱ ብቻ ሳይሆን ሌሎች መሰረተ ልማት ግንባታ ላይ እና ከተሞች ለኑሮ ምቹ በሚሆኑ መልኩ መንግስት ባስቀመጠው መልኩ ከተማችንን አሰላ በዛ መልኩ እያስቀመጥ ነው ያለ ነው ማለት ነው።